ታህሳስ ወር በጌታ በኢየሱስ ስም ሰብሮ የመውጣት ወራችሁ ነው። እጸል ያለውን የእግዚአብሔር ቃል እንደሚናገር ሰባሪው በፊታችሁ ወጥቶአል፤ እነርሱም ሰብረው ወደ በሩ አልፈዋል፣ በእርሱም በኩል ወጥተዋል ንጉሳቸው በፊታቸው አልፏል፣ እግዚአብሔር በራሳቸው ላይ ነው እንደሚል ትንቢተ ሚክያስ ሁለታም አስራ ሦስት ላይ ዛሬ እጸልይላችኋለሁ። በጌታ በኢየሱስ ክርስቶስ ስም እንደዚህ የሚል መልእክት ነግራችኋለሁ። በዚህ የታህሳስ ወር ሰባሪው ከፊታችሁ ወጥቷል። በነገር ሁሉ እግዚአብሔር በኢየሱስ ስም ወዳየላችሁ ነገር እየሰበራችሁ እንታልፉ ሰብሮ የመውጣት ወር እንዲሆንላችሁ ይህ የታህሳስ ወር እጸልያለሁኝ። በህይወታችሁ ዛሬ አንድ ተብሎ በሚጀምረው በዚህ ቀን በኢየሱስ ክርስቶስ ስም ከተያዛችሁበት ከየትኛውም የኢየሱስ ወገን ያልሆነ ኃይል ከተያዛችሁበት የትኛውም የኢየሱስ ወገን ያልሆነ አሰራር፣ የኢየሱስ ወገን ያልሆነ መንገድ፣ የኢየሱስ ወገን ያልሆነ ሀሳብ፣ አስተሳሰብ በኢየሱስ ስም ዛሬ ሰብረሽ ውጪ። በኢየሱስ ስም ዛሬ ሰብረሽ ውጣ። አይ ፕሬ ኢን ደ ኔም ኦፍ ጂሰስ ክራይስት ሰብረ ትወጣለህ፣ ሰብረሽ ትወጫለሽ። ከተያሽበት ከየትኛውም ዲመኒካል ኬጅ ከተያስክበት ከየትኛውም ዲመኒካል ኬጅ ዛሬ በኢየሱስ ስም ሰብረህ እንድትወጣ ትጸልይልሃለሁ። ዛሬ በኢየሱስ ስም ሰብረህ እንድትወጣ ትጸልይልሃለሁ። ይህ የታህሳስ ወር ሰብሬ የወጣሁበት ወር ነው እንድትል መታሰቢያ እንዲሆንልህ ሰባሪው ከፊቴ ቀድሞአል ብለህ ዛሬ እንድትናገር እፈቅድልሃለሁ። ምክንያቱም የእግዚአብሔር ቃል ሰባሪው በፊታችሁ ወጥቶአል ነው የሚለው። እነርሱም በበሩ ሰብረው ወደ በሩ ወጥተዋል ነው የሚለው። በሩ ኢየሱስ ክርስቶስ ነው። ወደ በሩ ሰብረን የወጣ ነው። በዚህ ስም ነው፣ በዚህ ኪዳን ውስጥ ነው። ይሄንንም ወር ስቷችሁ ሰባሪው የናዝሬቱ ኢየሱስ፣ የናሱን ደጅ የሚሰብረው፣ የብረቱን ወርወሪያ የሚቆርጠው፣ ያ ያለና የነበረው፣ ያ ሁሉን የሚገዛው አምላክ ዛሬም ሕያው መሆኑን አምነ ነው።

ስፒሪቹዋሊ ሜንታሊ፣ ፊዚካሊ ሰብራችሁ ወደ በሩ መውጣት እንድትችሉ በኢየሱስ ስም ጸልያለሁ። ኢን ኤቭሪ ዳይሜንሽን ኦፍ ዩር ላይፍስ በኢየሱስ ስም ሰባሪው ከፊቴ ወጥቷል በሉ። በኢየሱስ ስም ሰባሪው አብሮኝ አለ በሉ። ሰባሪው ካለውበት ድቅድቅ ጫካ ያወጣኛል። ሰባሪው ካለውበት የትኛውም ከበባ ያወጣኛል። ሰባሪው ከፊቴ አለ በሉ። በጌታ በኢየሱስ ሰባሪው ከፊታችሁ ወጥቷል። ሰባሪው የናዝሬቱ ኢየሱስ እየሰበረ የሚያሳልፈው የናዝሬቱ ኢየሱስ የናሱን ደጅ የሰበረው የናዝሬቱ ኢየሱስ የብረቱን መወርወሪያ የቆረጠው የናዝሬቱ ኢየሱስ ዛሬ በእናንተና በሕይወታችሁ ላይ እንደዚህ እንዲያደርግ ጸልያለሁ። ሰባሪው በኢየሱስ ወደሚታይ ወደሚዳሰስ ስፒሪቱዋል ኢንካውንተርስ ወደሚታይ ወደሚዳሰስ ፋይናንሽል ብለሲንግስ ወደሚታይ ወደሚዳሰስ አይምራዊ ብልጽግና በኢየሱስ ስም ያውጣችሁ። በኢየሱስ ስም ያውጣችሁ። በኢየሱስ ስም ያውጣችሁ። ይህ የታህሳስ ወር ሰብሮ የመውጣት ወርሽ ነው። ይህ የታህሳስ ወር ላንተ ሰብሮ የመውጣት ወርህ ነው። ከአንድ እስከ 30 ባሉት ቀናት እግዚአብሔር በኢየሱስ ስም ወዳየልህ መንፈሳዊ ከፍታ ሰብረህ ትወጣለህ። እግዚአብሔር ወዳየልሽ ከፍታ ሰብረሽ ትወጫለሽ። ኢን ዘ ማይቲ ኔም ኦፍ ጂሰስ ሰብረሽ ውጪ ኢን ቲ ጂሰስ ሰብረውጣ። በዙሪያ የሚልህን አትስማ። ጠላት ሆይ በለው፣ በወድቅ እነሳለሁ፣ በወድቅ እነሳለሁ፣ በጨለማ ያለሁበትንም ብሆን እግዚአብሔር ብርሃኔ ነው በለው። ምክንያቱም የእግዚአብሔር ቃልን ስፒክ እንድታደርጉ በአዲሱ ወራችሁ ላይ አበረታታችኋለሁ። ሰባሪው ከፊታችሁ ወጥቷል። እየሰበረ ያሳልፋል። በኢየሱስ ክርስቶስም እየሰበረ ይመራችኋል። በኢየሱስም እየሰበረ ያስተምራችኋል። በኢየሱስም እየሰበረ የጠላትን ምርኮ ይባርካችኋል። መጽሐፍ ሐዋርያት ሥራ ላይ ምንድን ነው የሚለው? ከክፋታችሁ እየመለሳችሁ ሊባርካችሁ ነው እግዚአብሔር የሚፈልጋችሁ ካላችሁበት ከሄዳችሁበት መንገድ እየባረከ ከክፋታችሁ እየመለሰ እየባረካችሁ ይሄድ ነው የሚፈልገው። ዛሬ በዚህ ቀን እንደዚህ እንዲሆን እጸልያለሁ። በህይወታችሁ ላይ ሰባሪው የናዝሬቱ ኢየሱስ ወጥቷል። ሰባሪው ጌታ ኢየሱስ ወጥቷል። ሰብረህ ውጣ በኢየሱስ ሰብረህ ውጣ። ከተያዝከበት ሰንሰለት ሰብረህ ውጣ። ካለህበት ስርዓት ሰብረሽ ውጭ በኢየሱስ። ይህ የታህሳስ ወር ሰብሮ የመውጣት ወራችን ነው። የእግዚአብሔር ቃል ምንሰሚ ምን ስለሚል ሰባሪው በፊታችሁ ወጥቷል፣ እነርሱም ሰብረው ወደ በሩ አልፈዋል፣ በእርሱም በኩል ወጥተዋል ነው። ሃሌሉያ! ንጉሣቸው በፊታቸው አልፏል። ንጉሴ አልፏል በፊቴ በሉ። እግዚአብሔር በራሴ ላይ ነው በሉ። ሃሌሉያ! በጌታ በኢየሱስ ክርስቶስ እንዲህ እንደ ቃሉ ሰባሪውን ዛሬ ካወጃችሁ ከሕይወታችሁ ላይ ያሉ የትኛውም እስራቶች ተሰብረዋል ከቤታችሁ ላይ ያሉ የትኛውም አንሴስትራል ስፒሪት የዘረር ግማኖች ሁሉ ተሰብረዋል በኢየሱስ ስም ተሰብረዋል በኢየሱስ ስም ተሰብረዋል እግዚአብሔር ሆይ በጌታ በኢየሱስ ስም ይህን ወር ሰብረው የመውጣት ወር ስለምታደርግልን አመሰግናለን በጌታ በኢየሱስ ስም ይህን ለሰሙ አብረው ለጸለዩ ሰዎች ሁሉ ሰብሮ የመውጣት ሆር ወር ስለሚሆንላቸው አመሰግንሃለሁ። ስምህ ይባረክ። ሃሌሉያ። በጌታ በኢየሱስ ክርስቶስ ሰባሪው በፊታቸው ወጥተዋል። ሰብሮ የመውጣት ወር ነው ያላችሁ አሜን፣ ጋር ጸጋና ሰላም ይብዛላችሁ በጌታ በኢየሱስ ስም አሜን፣ አሜን፣ አሜን። ኢየሱስ።